አሁን ላይ እየተተገበሩ ስላሉት ስቴጅ ኢቨንቶች አንቂ የተባሉትም እየተሸወዱ ይገኛሉ። እና ሜን ቪዲዮ ልሰራላችሁ ደርጉ። የቻርሊ ግድያ ምን ነበር? ከተዘገበው ኦፊሻል ዘገባ ጀርባ የነበረው በሚያስቅ ሁኔታ እየዋሹ ብቻም አልነበረም። በፊታችሁ ትልቅ የሆነ ሪቹዋል እየተደረገ ነበር። እየተሳለቁ የሞከሪ ፐብሊክ ሪቹዋልም ነበር። ታክስ ግድያው የተቀነባበረ ትዕይንት የመታሰቢያ ዝግጅትም የሀዘን ሳይሆን ሰለብሬሽን ነበር። ቻርሊ ከላይ ከላይ ሲታይ ወነተኝ ተናጋሪ ሚመስል በብዙዎች ልብ ውስጥ ተቀባይነት ያገኘ ግን ብዙዎችን ያታለለ የፍሬምን አባል ነው። የተመለከታችሁት ግድያ ሳይሆን ሃይ ሌቭል የሆነ የሜሴኒክ ኢኒሽিয়েশন ሪቹዋል ነበር። ትላልቅ የሆኑ የሳይኮሎጂካል ኦፕሬሽኖች በላይቭ በአደባባይ ነበር የተመለከታችሁት። ይህንም ቪዲዮ ሙሉ ለሙሉ ስታዩ ሁሉ ነገሩ ነገር እስከ መጨረሻው አብራችሁን ቆዩ እንደተመለከታችሁ ዜናው ከተሰማ በኋላ በፍጥነት ቪዲዮዎቹ እንደ ጉድ በኢንተርኔት ተዘዋወሩ። የግድያው ትይንቶች በሜሰኒክ ቁጥሮቹም የታጀቡ ነበር። ገዳ የተባለው ወጣት በቁጥጥር ስለመዋል 33 ሰዓት ብቻ እንደፈጨባቸው ተናገሩ። 32 31 ወይም ሌላ ቁጥር አልነበረም። 33 አናቱ ላይ ቢቢሲ ተከተለ። ሮይተርስ ቀጠለ። ገዳዩን የሚያዝ ሰዓት የፈጀባቸው 33 እንደሆነ ተናገሩ። ግን ለምን 33? የ33 ቁጥር ድግግሞች በዚህ ብቻ አላበቃም። ቻርሊ የለበሰው ልብስ ፍሪደም የሚለው ጽሑፍ በጂሜትሪያ ኮድ 33 ይሰጠናል። ከፊቱ የተቀመጡት 47 የተጻፉባቸው ሶስት ኮፍዮችም አሉ። አራት ሲደመር 7 1111 ሲባዛ በ3 33 ይሰጣል። 33 33 በየቦታው 33 ነበር። የሚያስቅ ነገር ልጨምርላችሁ። ትይንቱ የተከሰተበት ከተማ አስተዳደር ስፔንሰር የተባለው ሰውዬ የተናገረውን ተመልከቱ።

ግድያው ከተፈጸመበት ከተማ ነዋሪ እንዳይሆን ለ33 ሰዓት ሲጸልይ እንደነበረ ይናገራል። የ33 ቁጥር ድግግሞሽ ና ኦብሰሽን በሲ ብቻ የሚያቆም አይደለም። እንደምታዩት ነው፣ የኤፍቢአይ ቺፍ ኦፊሰር የቻርሊ ገዳይ በ33 ሰዓት ብቻ እንደተያዘ ይናገራል።

እንቀጥል። ታዲያ እንደዚህ አይነት የተቀነባበሩ ትዕይንቶች ላይ ለምንድነው እነዚህ ቁጥሮች ይጠቀማሉ ብላችሁ ተጠይቁ ይሆናል። ይህም መልሱን ይህም ይመስላል። አንደኛ ፊርማቸው ነው። አንድ ሰው ስሙን በመረጃ ላይ እንደሚፈርም እነሱም ስራቸውን በ33 ይፈርማሉ። እኛንን የፈጠር ነው ማለት ነው፣ ከድርጊቱ ጀርባ እኛንን ያለነው። ሌላኛው ምንድን ነው? ሞከሪ ነው ስድባቸው ነው። እውነቱ እንደዚህ በአደባባይ እያሳየን እያሾፍንባችሁ ታውቁም እያሉ እያሾፉብን ነው። ነገር ግን የ33 ጥርቅም ዋነኛው ጥልቀቱ ከዚህም በላይ ይሄዳል። 33 ከኢየሱስ ክርስቶስ ጋር ያገናኙታል። ታውቃላችሁ፣ ሴጣኖች ሁልጊዜ ኢየሱስን የእግዚአብሔርን ክርስቲያንን ሁልጊዜ ኮፒ ያደርጋሉ። እሱን እንመልከት። ይህም ምንድን ነው? ኢየሱስ ክርስቶስ ለሰው ልጅ ለአዳም በገባው ቃል ኪዳን መሰረት ከልጅ ልጅ ተወልጃ ደናህለው ብሎ ከድንግል ማርያም ተወልዶ በምድር ላይ መጥቶ አስተምሮ ከዛም በኋላ ሲሰቀል እና ሲሞት የዛን ጊዜ ኢየሱስ ክርስቶስ እድሜው 33 ነበር። አስተውሉ እና እቺን 33 ቁጥር ከዛኛው ላይ የመጣችው እንደ ሞከሪ ነው እንደ ስድብ፣ እግዚአብሔር ላይ የተሰቀልክበት እኛንን የገደልን የኛ መዳኛችን ነው የኛ ቁጥራችን ነው። እነሱ ግን እንደዛ ይጠቀሙበታል፣ ሁልጊዜ እንደሚያደርጉት ሴጣን እግዚአብሔርን የሆኑትን ቅዱስ ነገሮች፣ አስተምሮቶች፣ ሁሉ ነገሮችን ይወስዳል። ለምሳሌ የሬንቦን የኑህን ቃል ኪዳነ የኤልጂቢቲ ፍላግ እንዳደረጉት ማለት ነው እና ዋና ትርጉማቸው ከ33 ድግግሞች እኛ ነን እያሉ ነው። ሁለተኛ ደግሞ ይሄ የእግዚአብሔር ጋር ነው የሚገናኘው ማለት ነው። ይህን ይመስላል የ33 ትርጉም። ለዛ ነው ድግግሞች ምታዩት ኤብሪ፣ እንደዚህ አይነት እነሱ የፈጠሯቸው ትይንቶች ላይ ማለት ነው። ይህን ካየን በኋላ እስኪ ደግሞ አሁን እንዴት አድርገው ትዕይንቶቹ እንደተሰሩ ግድያው ጋር የነበሩት ነገሮች በጣም የሚያስቁ ነገሮች እነሱ እነሱን ደግሞ ላሳያችሁ ማለት ነው። ተመልከቱ ከመተኮሱ በፊት ሰውነቱ ከቲሸርት ውስጥ ምን ነበር? ስኩዊብ ነበር። ስኩዊብ ማለት የአርቲፊሻል ደም ያስቀመጡ በት ከዛም በኋላ የሆሊዉድ ላይ የሚጠቀሙበት ማለት ነው። ልክ ሲፈነዳ ሲተኩስ ከዛ በኋላ ምን ይመስላል? የሆነት የፈነዳ የተገደለ እንዲመስል የሆነት ሪያሊቲ እንዲመስል የሚጠቀሙበት ቴክኖሎጂ ነው እና ተመልከቱ። ይህን ቪዲዮን ተመልከቱ። እያወራ ነው። ከዛም በኋላ ማይኩን ለማስቀመጥ ይሁት፣ ዝቅ ሲል ይሁት፣ ትመለከቱታላችሁ። ይሁት ቲሸርቱን ተመልከቱ። ቲሸርቱ ጋር እዚሽ ጋር ተመልከቱ። አያችኋት? ይዩት ቀና አለ ሲቀመጥ፣ ይኸው ይሲ እቺ ስኩብ ትባላለች። አያችኋት? እችን አርጎ ነበር ሰውነቱ ውስጥ ማለት ነው፣ ከመተኮሱ የሁሉ ነገር ከመፈጠሩ በፊት። ከዛም በኋላ እየተነጋገሩ ነበር፣ ምልክት ራሱ በእጅ ሲነጋገሩ፣ ተዘጋጁ አምስት ደቂቃ አራት ደቂቃ ቀረው ሲባባሉ ነበሩ። ከፊቱ የነበረው ደግሞ በሪሞትሊ አክቲቬት የምትደረግናት ልክ እሷን የሽጉጡ ድምጽ ሲሰማናት እሷን አፕላይ አድርገው እሱ ፍንዳተው የተፈነዳ የተተኮሰ የመሰለው ማለት ነው። እሱንም አሳያቸዋለሁ። ሶፍት ናት ትንሽ የናት እንደዚህ ሰውነት ላይ ትለጠፋለች፣ አያችኋት። ከዛም በኋላ ሪሞትሊ እንትን ኮንትሮል አፕላይ መደረግ ትችላለች። ከዛ ሰውነት ላይ ትደረቃለች። ሆሊውድ ላይ በሚጠቀሙባት ነው። ከዛ እንደዚህ አይነት ኢፌክት ይኖራታል። አያችሁ፣ ሲተኮስ የእውነት የተመታ ይመስላል፣ ያኛው ሰው የተገደለ ይመስላል። ደሞ ብርጭቅ ብላ ትወጣለች ማለት ነው። እና እችን እችን ቴክኒክ ነው የተጠቀሙት። እና ሰውነቱ ላይም አሳይቻችኋል። ይህን ቪዲዮ ደግሞ ተመልከቱ። እያወራ እንዳለ ሰውነቱ ታች ከቲሸርት ውስጥ በደንብ ይታያል በደንብ ማለት ነው አፍትቶ ዩ ሲ ዩ ሲ ከዚያ አንግል ይሄ ይሄኛው ሌላ ቪዲዮ ነው ዩ ሲ ዩ ሲ ዩ ሲ አያችዋት አይደለ እችን ትመስላለች እስኪዋ ማለት ነው መጀመሪያ እችን ሰውነት ውስጥ አድርጎ ነበረ ከዛም በኋላ እንዴት ሪያክት እንዳደረገ እንዴት ሲፈነድ የነበረው ሞመንት ደግሞ እንመልከት እስኪሁን አያቸው አሁን ደግሞ እንዴት እሱ ሪያክት እንዳረገ እና ሲፈነዳ ተተኮሰ በተባለበት ሞመንት የነበረውን ደግሞ ክስተት ተመልከቱ። ይህም ቪዲዮ ስሎ ሆኖ ነው፣ ዙም ሆኖ ነው። ተመልከቱ። ቲሸርቱ መጀመሪያ ከውስጥ የነበረው ቲሸርት ልብሱን እንደዚህ ወደ ላይ ሲያወዛወዘው፣ ወደ ላይ ሲያነሳው መለከታላችሁ። ሉክ እዚ አያችሁት፣ አንገቱ ላይ ልብሱን አያችሁት፣ ቲሸርቱ ይህ ጽሁፎች እንኳ እንደት አያችሁ የዛ ይሄ ስኪውባ አክቲቬት ስትደረግ ማለት ነው፣ ሲያፈነዷት፣ ሲከፍቷት። ከዛም በኋላ ይሁት፣ ከዛ በኋላ ነው አንገቱ ጋር ይሁት፣ አንገቷ ላይ ያቺ ደምት መስለው ይሄው መጣች ማለት ነው። እሷ ራሱ ሲጂ ያለባት ኢዲት ተደርጋ ነው ለፐብሊክ የተለቀቀው ቪዲዮ ላይ መጣችሁ። እሱንም በአጭሩ አሳያችኋለሁ። አያችሁ ቲሸርቱን፣ ይሁት፣ ይሁት፣ ይሁት እንግዲህ አያችሁት፣ ሲፈነዳ ስኪውባ ማለት ነው። ቅድማውን ያሳየዋችሁ እንደዚህ አድርገው ይሄኛውን ጥሩ በቃ የሚያሳምን ለሚያውቅ ሰው ሲያሳዝን ምናምን የሚያስብል ቆንጆ የሆነች ድርሰት ደርሰው አሳዩን ማለት ነው። እንግዲህ ያኛውን ደግሞ ላሳያቸው። አሁን ደግሞ በመቀጠል ሲነጋገሩ አምስት ደቂቃ ቀረው፣ አራት ደቂቃ ቀረው ሲባባሉ ደግሞ ላሳያቸው። እንቀጥል። እሺ፣ ከዛም በኋላ እዚህ ጋር ተመልከቱ። ይሄ ፊት ለፊት ያለውን ሰውዬ እዩት። አያችሁት? ጋርዱ ማለት ነው እዚህ ጋ ያለው ተመልከቱት። አያችሁት? ያ መነጽር ያደርገው ያስታውቃል፣ ጋርድ እንደሆነ ከኋላ። ከዛም በኋላ ተመልከቱት፣ እዚህ ጋር ያለው ሰው። ቆይ እዚህ ጋር ዙም ልመልሽ ላሳያችሁ። ተመልከቱ፣ እዚህ ጋር ያለው ሰው ምን ብሎ ያሳየዋል። ዩት አምስት ደቂቃ ዩሲ። እጁን አውጥቶ እያሳየው ነው። አምስት ደቂቃ ቀርቶታል፣ ተዘጋጁ እያለ ነው። ሹ አያችሁት አደለ? አምስት ደቂቃ ያ አየው አየ ከዛም በኋላ ተመለከተ ይሄው ሰዓት አምስት ደቂቃ ተያዘ ማለት ነው። ከዛም በኋላ እሱ ምልክት ሰጠ፣ ፊት ለፊት ይላለው ሰው ሽጉጥ ለሚተኩሰው ማለት ነው። አምስት ደቂቃ ነው የቀረው ተዘጋጅ። ድምጹ ብቻ ነው ሽጉጡ፣ ግን ድምጹ ነው የሚፈለገው። ከዛም በኋላ ተመልከቱ አወሩ አምስት ደቂቃ አወሩ፣ አወሩ ሄደ። አሁን ደግሞ እዚህ ጋር ስንት ሆነ? አራት ደቂቃ አራት ደቂቃ ያዙ ማለት ነው። አሁንም ተነጋገሩ አራት ደቂቃ ሆነ ሉክ። ከዛ በኋላ ይህ ሰውዬ ተመልከቱ፣ ቅድም ያሳያችሁ መጀመሪያ ላይ ማለት ነው ዩሲ ይሄ ማለት ነው። አያችሁት አይደል? ይሄን ሰውዬ ተመልከቱት። ይሄ ነው ዋናው ፋይናሉ እንትኑ፣ ያች ያቺ የምፈነደው የሚያደርጋት የዚህ ነው እና ተመልከቱ። ተነጋገሩ፣ አራት ደቂቃ ቀረ። ድምጹም እንዲነገር ተደርጓል። ልኩ አሁን አራት ደቂቃ ስለቀረብ ተከሻው ላይ ማለት ነው እጁ ላይ ተከሻዋን ተመልከቱ። ሲያዘጋጅ ማለት ነው እጅ መተኮሻው ማፈንጫዋን ቻርሊ እጅ ላይ መጀመሪያ ደረቱ ከልብሱ ቲሸርት ውስጥ የተቀመጠችው ስኪዋ አለች አይደለ? ስኪዋን አክቲቬት የሚያደርግበት ዋን ነው ፋይናል ሞመንታቸውን የሚጠብቁበት ያ ነው። ይሁት ተመልከቱ። ሰውነቱን እጁን አያችሁ ከቶ ሲያስተካከል ሬድ ያረገ ነው ማለት ነው እንግዲህ ሊያዘጋጅ ነው። አያችሁ አስተካከለ፣ ሰውነቱ ላይ አስተውቃል። እሱም የሆነ ልብሱ ብጥ ብሎበታል። ውስጡ የሆነ ነገር እንዳስቀመጠ ያስተውቃል። አያችሁ አስተካከለ፣ ይሄው ከዛም በኋላ አየህ ሰዓት አየህ ይ ሰዓቱን ሲያይ ሉክ። ይሄው ሰዓቱን አየህ ሰዓቱን አየህ ሰዓቱን አየህ። ከዛም በኋላ ተዘጋጁ። እዛ ጋም ያለው ሰውዬ ምልክት ያሳያል። ከዛ በኋላ ተዘጋጁ ሉክ። አሁን ከዛም በኋላ ልክ ሞመንታቸው ሲደርስ ኮድ የተነጋገሩ ከዛን አክቲቬት ሲያደርግ ይሺ የቻርሊ አወዳደቅና የሰውየውን አክቲቬት ሲያደርግ ተመልከቱ ይ እኩል ምክንያቱ እሱ ራሱ በስሜት ነው ደስ እያለውን ያደረገው። ሲጎትተው ራሱ ዝቅ ሲል እንደዚያ እንደዚህ አድርጎ ማለት ነው። አክቲቪት አረገ። ይሄኛው ፋይናል ሞመንቱን እንደዛ አድርጎ ሰራ ማለት ነው። ይህን ይመስላል። እሺ እሺ ገና አልጨረስንም። እንቀጥላለን። ብዙ ትይንቶቹንም ገና እናያለን። አሁን ደግሞ ማሳያችሁ ቅድም በመሀል እንደነገርኳችሁ ይሄ ቪዲዮ ወደ ፐብሊክ ከመለቀቁ በፊት ኤዲት ተደርጎ ነበር፣ ሲጂአይ ያለው እና በጣም ነው የሚያስቀው። ደሙ መጀመሪያ እስኪዷ ከፈሰሰች በኋላ አክቲቬት ከሆነች በኋላ ከዛ በኋላ ግን ይህ ቪዲዮ ወደ ፐብሊክ ሲለቀቅ ሰው እንዲያየው ምናም እንዲቀባበለው ከተፈለገ በኋላ ግን ሲሰራ ኤዲት ተደርጎ ነበር እና ሲጂ ያለውና፣ ተመልከቱት፣ እሱንም ማሳያቸዋለሁ። እች መጀመሪያ በዛ ሞመንት የነበረቻውን ሪያክሽኗን ተመልከቷትና እና እንቀጥላለን። እንደዚህ ይመስላል። እንደዚህ ሆኖ ፈሰሰን ያሉን ማለት ነው። እንደዚህ ማለት ነው። እችን ትመስላለች እና አሁን ደግሞ ስሎ ሞሽን አርጌው ተመልከቱት። አያችሁት ደሙ ሲፈስ ዩት ተመልከቱት። እንደ ሲወዛወዝ አያችሁት። ይሄ በቤቱ እና እጆቹ አካባቢ አያችሁት። ደሙ ወደ ላይ ወደ ታች ይወርዳል፣ እጁን ይነካል፣ ልብሱን እዛ ጋር ያረጋል። ግን ኮንታሚኔት ያው ነው፣ ሌላ አካሉ ልብሱ አይቆሽሽም። አያችሁት? ይሄ ይሄ አኒሜሽን ፍሎ ማለት ነው። የእውነት እንዲመስል ተደርጎ የተሰራ ነው። ይሄ የእውነት አይደለም። አያችሁት ዩት ወደ ላይ ወደታች ወደ ላይ ወደታች፣ አያችሁት? ይጠፋል ራሱ ዲሳፒር ያረጋል። ይሄ ብብቱ አካባቢ ተመልከቱት፣ ተመልከቱት። አያችሁት? እንዴት አድርገው ኤዲት አድርገው እንደለቀቁ ለፐብሊክ ማለት ነው። እና ማንም ሰው ግን ይሄን አላስተዋለም። ይሁት ሊትራሊ ማየት ትችላላችሁ ማለት ነው። ወደታች ወደ ላይ ወደታች ወደ ላይ ሲል ማለት ነው። ሉክ አያችሁት? ከፍ ይላል ይወርዳል። አሁንም የዙም ሲደረግ ይሁት ሲጠፋ ሲወርድ ሲጠፋ ሲወርድ ሲጠፋ ሲወርድ ማለት ነውና አያችሁት፣ እችን እንደዚህ ኤዲት አርገው ነው ለፓብሊክ የተለቀቀችው ማለት ሲጂአዋ፣ እችን ተመስላለች። እሺ እንቀጥላለን፣ ገና አላለቀም። ገና ከዚህ በኋላ ደግሞ በጣም የሚያስቁ የሚያስቁ ቆንጆ ቆንጆ ነገሮችን ነው የምናየው እና አንድ በጣም ያሳቀኝኝ ፈኒ ከዚህ ሁሉ ትይንት ውስጥ በጣም ለኔ ያሳቀኝ ነገር ላንሳላችሁና፣ ዜና ላይ እንዳሉት ገዳዩ የተባለው ሽጉቱ ተኩሶ መቶ የተባለው ሲጀምር አይታችኋል። ገዳይ የለም ተኩሱም የለም። እዛ ላይ ገዳይ ምናምን የተባሉት ገጸ ባህርያት ናቸው፣ ይህን ትይንት ሲጫወቱ የነበሩ ያው፣ ሞድ እነዚህ ይሄ ስቶሪው እውነት እንዲመስል ትይንቱ እውነት እንዲመስል እንዲያምር የመጡ ነገር ናቸው። አይታችኋል። ማንነታቸውን እዛ ላይ ቅድም አይተናል እና ግን በጣም ያሳቀኝን ነገር ስነግራችሁ ገዳ የተባለው ሰው የተኮሰው ሽጉጥ 36 3006 ይባላል፣ ሽጉጡ ማለት ነው። እንደምትመለከቱት በጣም ፓወርፉል የሆነ ሽጉጥ ነው እና ቀላውን ራሱ አያችሁ አይደለም? ምን እንደሚያክል፣ ይህ የሚያክል ሽጉጥ ተተኩሶ ነው አንገቱን የመታው፣ እና አንገቱን መቶት ራሱ ቀላው እዛው ነው ቀረ እዛው አልወጣም ነው የተባለው ኢማጂን እንግዲህ እኔ በጣም እኮ ነው ከአይምሮ በላይ ነው የሚሆነው፣ እና በጣም ያስቃል። እና እዚህ ጋር የምትመለከቷቸው ዩቱብ ላይ ቴስት የሚያደረጉ ቀላ ሽጉቶቹን ፕሮፌሽናል ላቸው፣ ተመልከቱ። ሰላሳ ስልሳ ሲተኮስ አያችሁት፣ ምን ያህል ፓወርፉል እንደሆነ ያሳያሉ። እና እዚ ጋ የመሞከሪዎችን አርጎት የሽጉት መከላከያ ቀላ አርገውለት ተመልከቱ። እንግዲህ ሲያሳዩ ነበር እና ካያችሁ መከላከያውን አልፎ እንኳን የሚወጣ ነው እና ምን ያህል እንደበሰው ተመልከቱና አሻንጉሊቱን የተጠቀምበትን ከመከላከያ አልፎ እንደዚህ ይጥላል እና በባዶ ደግሞ ሲሞከር በጣም ፓወርፉር ነው በጣም በጣም ማለት ነው እና እና እነ ቻርሊ ተመታ ብለው እንኳን የነገሩን ቦታ አንገቱን ነው ተመልከቱ ይህን ያህል ፓወርፉር የሆነ መሳሪያ ሽጉት ተመርቶ አንገቱን ተመቶ ቀለዋ ግን እዛው ላይ ቀረሽ ተብሎ ተነገረ አያችሁ በጣም እኮ ካሜሮ በላይ ነውና፣ ጀስት ይሄንን ኮንሲደር እንድታደርጉ ነው። ከዚህ በኋላ ደግሞ ኔክስት ሁለት በጣም የሚያስቁ የእነሱን በጣም የተደበሩም ያው ሞከሪም ናቸው ብቻ እሱን አሳያቸዋለሁ። እንቀጥላል። እሺ እንመልከት። የምትመለከቱት ቻርሊ ነው እንግዲህ ሞቱ መቃብር ውስጥ ሆኖ ተቀምጦ ለመጨረሻ ሰዓት ኢሪካ እየተነሳ ናበሰችው እያለቀሰች እያዘነች ኢንስታግራሟ ላይ የለቀቀችው ቪዲዮ ነው፣ ከቪዲዮ ላይ ተወሰደ ፎቶ ነው እና ተመልከቱ እንግዲህ ሊትራሊ እዚህ ጋር እየተናገሩ ነው እና ሌላው ሰውነቱ መልኩን ምናምን አያሳዩም። እጁም ብቻ እንደዚህ አድርገው እያሳዩ ነው እና ስድቡን አያችሁ ወከሪ ግልጽ አድርጎታል በዚህ ደረጃ እኮ ተናግሯል ሰው ግን ምንም በቃ ያው ፎከስ ስለማያረግ ዲግም ስለማያረግ አላየውም ነበር እና እንደዚህ እያለቀሰች ተደፍታ ይሄን አሻንጉሊት ላይ እጁን ይዩት እንግዲህ በአሻንጉሊት ላይ ተደፍታ እያለቀሰች ነበር እና ቪዲዮ አጭር ቪዲዮ ተለቃ ነበር ተመልከቱ እና ሉክ እንግዲህ በምን ደረጃ ሰው ላይ እንደሚያሹ ሞከሪያቸውን አያችሁ። እጁን ይውት አያችሁ። እንደዚህ አይነት አሁን እጅ አይታችሁ ታውቃላችሁ? እና ሊትራሊ እንደዚህ እየነገሩን ነበረ። አሁን ምን ትሉታላችሁ? ይህን ማለት ነው እንግዲህ እንደዚህ አይነት እጅ አርገው እንደዚህ አይነት ነገር አርገው እያሳዩን ነበር እና እንጃ ይሄ በጣም ነው የሚያስቀው። እሱ ብዙ ሰዎች የተሸወዳችሁ፣ ንቁ። እነሱ እየተጫወቱ ነበር። ሰው ላይ ማፌዝ፣ ማሹፍ ደስ ይላቸዋል። በሰው አላ አደለ ሰው ሞኝ እንደሆነ ስለሚያውቁት የተባለውን ሚዲያ ላይ የተነገረውን ትንሽ ደግሞ እውነት የሚመስል ትይንት ሲጨምሩ እንደሚያምን ስለሚያውቁ እንደዚህ አይነት ነገሮች ይጠቀማሉ። ትዝ ካላችሁ በኮሮና ጊዜ፣ ከዚህ በፊትም ስናገር ነበረ አሻንጉሊት ይጠቀሙ ነበር፣ እንደዚህ ቁጥሩን ለመጨመር። በእንደዚህ ጊዜ ይሄን ያህል ሰው ሞት ይሄን ያ ሰው እንደዚህ ደረሰ እያሉ ፑሽ ሲያደረጉ የቫክሲን አጀንዳቸውን ፑሽ ሲያደረጉ ሰው መርዙን እንዲዋጋ ስለሚፈልጉ እንደዚህ ማስፈራሪ ይጠቀሙ ነበር። አሻንጉልት እንግዲህ እንደዚህ አይነት ነገሮች ይጠቀሙ ነበር እና ይሄ ቴክኒካቸው ነው። እና ኤሪካም እንደዚህ እያደረጉ እንግዲህ አሻንጉሊት ላይ አርጋ እንደዚ አርጋ እጁ ላይ ነው። ደግሞ ከተመለከታችሁ ሊትራዲ እጁ ላይ ፎከስ እያደረጉ ነው፣ እየተናገሩ ነው እኮ ግን እኔ እንጃ። እና ይህን ይመስላል እንግዲህ፣ ሌላኛው ቀጣዩ ሰው ላይ ሲያሾፉ እንደዚህ እያረጉ እያሾፉ ነበረ። እና ይሄን ይመስላል። እንቀጥል እሺ፣ እንቀጥል ደግሞ። አሁን ደግሞ የምትመለከቱት ይሄ ምን ይባላል? ዘ ሹቲንግ ኦፍ ቻርሊ ካርክ የሚል መጽሐፍ ተጽፎ ነበረ። የሚገርመው ይሄ መጽሐፍ የተጻፈው ደግሞ ከግድያው ግድያ ከተደረገበት ከአንድ ቀን በፊት ነው ቻርሊ ተገደለ ብለው ያ ድራማው የጀመረው በመች ነው ሴፕቴምበር 10 ላይ ነው እና ይሄ መጽሐፍ ደግሞ የወጣው ፓብሊሽ የተደረገው መች ነው ሴፕቴምበር ዘጠኝ ነው እና አማዞን ላይ እየተሸጠ ነበር እና እንደ ድንገት ሰዎች ያዩታል እና ሲያዩት በጣም ኦድ ሆነባቸው እና ከዛም በኋላ ሰው ሁሉ መነጋገሪያ ሆነ እንዴት እንደዚህ ሞቶ እንደዚህ ነው ብሎ ብዙ ሰዎች ሲነጋገሩ ወሬ ሲወራ ምን ተደረገ ወዲያውኑ ማለት ነው ከአማዞን ላይ አነሱት ማለት ነው እና ይሄ ያው ከእንት ናቸው ከድርሰታቸው ከስክሪፕታቸው ጋር ታይም ላይን ያላጅላቸው ነው የተምታተባቸው ነገር ነው። አንዳንዴ ሁሉን ነገር እንዳሰቡት አይሆንላቸውም እና እንደዚህም አድርገው ነበር። እና ብዙ ሰው እኔ እንጃ ያዩ አይመስለኝም። ይህንም ልጨምርላችሁ እና ተመልከቱት እንግዲህ። ከመሞቱ በፊት መጽሐፍም አዘጋጅቶ ነበር። ምን ያህል ይሄን ሰውን እንዲቀበለው ምን ያህል እውነት እንዲመስል በዚህ ደረጃ ሄደው ነበር። አያችሁ፣ መጽሐፍ እስከ ማሳተም ቀድመው ማለት ነው። ይህ ሁሉ ሳይጸነሰስ እንዴት አክቲንግ እንዳደረጉ ቅድማ ይተናል ግን፣ ይሄ መጻፎቹንም ይሄን እውነት እንዲመስል ድራማውን የሚያሳዩ ትየንቶች እና ግን ወዲያው ላይ አማዞን ላይ ተነሳና ሰው ሁሉ አጣው ማለት ነውና፣ ይሄንም አድርገው ነበረ እና እንቀጥላለን። እስኪ እንይድ እንዴ ድራማቾን እንደዚህ እንደዚህ እንቀጥል። እሺ አሁን ደግሞ ስንቀጥል፣ እንደምትመለከቱ ይሄ ፍቴጅ ምንድን ነው፣ ወደ ሆስፒታል ሲወስዱት ነው። ከተመታ በኋላ የተባለችው ሲናት እና ተመልከቱ፣ እየወሰዱት ነው። እና ተመልከቱ፣ መንገድ ላይ ምናምን አንድ ደም ጠብት የለም። እንደዛ በሲጂ ያሳይቻችኋለሁ። ደም ፍሉ መጀመሪያ እስኪዋ ከፈሰሰች በኋላ ግን መሬት ላይ ከወሰዱት፣ እንደዛ ተሸክመው ሲሄዱ እያያችሁ ነው ፖሊሶቹ ሰዎችን እየመለሱ ምናምን ነው፣ ተመልከቱ። እንግዲህ አንድ ደም የለም፣ ጠብታ ደም የለም ማለት ነው። ይሲ ምን አይነት እኔ እኮ በደም እንኳን አልተጫወቱትም። እና ሉክ እንግዲህ አንድ ደም የለም። መሬቱን እያያችሁ ነው። የት ሄደ? እንደዛ አንገዱን ተመታሉ ምናምን ተባለ እና የት አለ ደሙ? የት ሄደ? ይታያችኋል ደም ተመልከቱ እንግዲህ አንድ አንድ ጠብታ ደም የለም ማለት ነውና እንደዚህ አድርገው እቺን ሲን ሰሯት ማለት ነው። እና ብቻ በቃ ያስቃል። እኔ እንደዚህ አይነት ታውኔት ደግሞ አይቻላቅም። በጣም ያው ለነገሩ ሞከሪም ስለሆነ ምንም ማድረግ አይቻልም። ኤኒዌይስ እሺ፣ አሁን የሚያስቁት የሚያስቁትን ነገሮች አይተናል እና ወደ ቁም ነገሩ ደግሞ ምን አክቹዋሊ እንደተደረገ ምን እንደነበረ ደግሞ እንመልከት። ዋናውን ዋና ከፊታቸው የነበረው የዚህ ሁሉ ደግሞ ፋይናል ፐዝሉም ኢቨን ትራምፕ ተናግሮ ነበር የሚገርመው ይሄ የሚሞሪያል በነበረው ዝግጅት ላይ ባወራው ጊዜ ትራምፕ ተናግሮ ነበር ኢንክሪፕትድ የሆነ መሴጅ አስተላልፎ ነበር። ግን ብዙ ሰው ይሄ አልገባውም፣ ትራምፕ ምን እንደተናገረ አልገባውም። እና እኔ አሁን እዚህ ጋር ግልጥልጥ አድርጌ ትራምፕ የተናገረውን ላሰማችሁና ምን እንደነበረ የተደረገውን ነገር ደግሞ ምን እንደነበረ አሳያችኋለሁ። ትራምፕ የተናገረውን እስኪ እንስማ መጀመሪያ very well and so immediately that Charlie was actually a master builder, master builder of people ሰማችሁ። <laughs> <laughs> ቻርሊ ምን ነበር ይላል ማስተር ቢውልደር ነበር ማስተር ቢውልደር ኦፍ ፒውፕል ነበረ ብሎ ይናገራል ማለት ነውና ምንድን ነው ማስተር ቢውልደር በፍሪሜሰን ዘንድ ማስተር ቢውልደር ምንድን ነው ብላችሁ እስኪ እንይ ቼክ እናርክ እሺ የፍሪሜሰኖች ዌብሳይት ነው፣ ተመልከቱ። ማስተር ቢውልደር ምን እንደ ማለት እንደሆነ ተመልከቱ። ትራምፕ ሲያወራ የነበረ ኮድ ኔም ነበር። በኮድ እየተናገረ ነበር። ቻርሊ ማስተር ቢውልደር ነው። ማስተር ቢውልደር ምን እንደሆነ ደግሞ ተመልከቱ። በፍሪሜሰን ዘንድ እነዚህ በሴጣን አምላኪያን ዘንድ ምን እንደነበረ ኮድ ነበር። ኢንክሪፕትድ የሆነ ኮድ ነበረ፣ ግን ሰዎች አልተረዱ። ተመልከቱ። ያው እዚህ ጋር ያወራል፣ ማስተር ቢውልደር ምን እንደሆነ በደንብ ያወራል። እዚህ ጋር ኔ ባጭሩ ላመሳያችሁ ያው ስለ በደንብ ነው የሚያራው፣ ግን ያው እዚህ ጋር አሳያችሁ ተመልከቱ። ማስተር ቢልደር ነ ን ርርክ ይላል አያችው። በነሱ ዘንድ በፍሪሜሰን የሚሰጥ ሆነሪንግ የምስጋና ትልቁ ደረጃ ነው ማለት ነው። በዛ ስጥ አባል የነበሩ ሜምበሮች የተሰጣቸውን ስራ ሲያስተላለፉ፣ ጥሩ ስራ ሲሰሩ የሚሰጣቸው የሆነሪንግ የሆነ ሰርቲፊኬት እና እውቅና እንደነበር ይናገራል ማለት ነው። እና ሲምቦል ኦፍ ኤክሰለንስን ዴዲኬሽን ነው በዛ በማህበር ውስጥ ባሰሩት ስራ ዴሊኬሽን እንደሆነ ያሳያል ያ ማለት ከነበሩት ደረጃ አንድ ደረጃ ከፍ እንዳሉ ማለት ነው ሰርድ ዲግሪ ወደሚባለው የሜሰን ፓርት እንደገቡ የሚያሳይ ነው ነገሩ ግን ከዚህ በላይ ነው ጥልቅ ነው ይሄኛው ሰርፌስ ሌቭል የሆነ ኢንፎርሜሽን ነው ጀስት ሪኮግኒሽን ነው እዚጋ እንድታዩ የምፈልገው እውቅና ነው ኢኒሽን ነው ሪኮግኒሽን ነው ሪኮግኒሽን እያገኘ ነው ሪኮግኒሽን እያገኘ ነው እያለን ነው ነገር ግን ከዚህ በላይ ደግሞ ምን እንደሆነ ትርጉሙ ዲፕ ይሆናል። እሱን ደግሞ ላሳያችሁ እንቀጥል። ፍሪሜሰን ዘንድ አንድ ሰው ሰርድ ዲግሪ ሲሆን ሜሰን የሚባለው ማለት ነው ማስተር ሜሰን ሲባል የሚያልፍበት በዛ ፕሮሰስ የሚያልፍበት ሪቹዋል አላቸው። ይሄ ከነሱ የነሱ አስተምሮ ነው፣ እውነት አይደለም። እዚህ ጋር አሁን አንድ ሂራማ ቢፍ የሚባል ሰው አለ። ስለሱ ልንገራችሁ። በእነሱ ውስጥ ሴንትራል ካራክተር ነው። እውነት አይደለም፣ የለም ምንም አይነት ስለዚህ ሰው የተነገረው ነገር። ይሄ ሪቹዋላቸው ለማስቀጠል የሚጠቀሙበት ሰው ነው። መጽሐፍ ቅዱስ ጋር የለም፣ ፊክሽናል ካራክተር ነው። እና ምን ብለው ያስባሉ ይህ ሂራም የተባለ ሰው የሰለሞንን ቤተ መንግስት የሰራው እሱ ነው ብለው ያስባሉ። እና አብሮት ሲሰሩ የነበሩ የዛን ጊዜ የነበሩ ሰው ሰዎች በጣም ጎበዝ ስለነበረ እንዴት እንደሰራው እሱ ጉዘናው ጎበዝ ስለነበረ እንዲያስተምራቸው ሚስጥሩ እንዲገልጽላቸው ይጠይቁታል። እሱም የዛን ጊዜ እምቢ ይልና ከዛ በኋላ ምን ይደረጋል ይገሉታል ብሎ ያስተምራሉ ተመልከቱ ይሄ እንዳለ ፊክሽናል የሆነ ካራክተር ነው እና ይሄ ሂራም የተባለ ካራክተር ምንድን ነው በእነሱ አስተምሮ አፈ ታሪክ ውስጥ እውነት አይደለም ነገር ግን ከተገደለ ከሞተ በኋላ ሲምቦሊካሊ ሬዝ እንዳደረገ ወደ ህይወት እንደመጣ ያስተምራሉ እና የእነሱ ይሄ እሱን በመከተል ይህን በዛ የሚያልፉበት ኢኒሺዬሽን ፕሮሰስ ነው ተመልከቱ በታሪክ ላይ የለም ምንም የትም ቦታ ላይ አታገኙትም ይሄ መጽሐፍ ቅዱስ ቅዱስ ላይ የሚለው ይሄ ካራክተር ይሄኛውን ሪቹዋል ለማስቀጠል የመጣ ካራክተር ነው ማለት ነው። እና ምን ማለት ነው ይሄ ማስተር ቢልደር በእነሱ ዘንድ ዴዝ እና ሪቨርዝ ነው። ትሞታላችሁ፣ ከዛም በኋላ ድጋሚ በአዲስ ማንነት፣ በአዲስ ትምህርት፣ በአዲስ እውቀት በእነሱ ኢላይትድ ሆናችሁ ትነሳላችሁ የሚለውን ያመለክታል። ስለዚህ አንድ ሰው በዚህ የሰርድ ዲግሪ ኢኒሽየሽን ማስተር ሜሰን ሲሆን እንደ ሂራም ይገደላል። የሞት ይመስላል፣ ግን ይሄ ስቴጅ ነው፣ የእውነት አይደለም። ከዛ በኋላ ሲነሳ ግን አዲስ ማንነት ነው ያለው። ይህ በሜሴኖች ዘንድ ኢላይትድ የሆነ ኒው ላይፍ የበራለት እውቀት ያገኘ አዲስ ዋና አካል ፓርቲ ይሆናል ማለት ነው። በእነሱ ኢነር ሰርክል ውስጥ የሚሳተፍ ሪችዋሎችን የሚያደርግ እንደ እነሱ ሜሶኒክ የሆነ ሪችዋልን አልፎ ተነስቷል ማለት ነው። እና ትራምፕም ይህ መልክ ሲያስተላልፍ ኮድ እየተናገረ ነበር። ኢኒሽሽን እየሆነ የሆነ ሜሶኒክ የሆነ ሪቹዋል እየተደረገ እንደሆነ እየተናገረ ነበረ። ሚስጥር እያጋራ ነበር። ግን ማንም ሰው የተመረጠ ሰው የተወሰነ ሰው ነው የሚገባው ምን ማለት እንደሆነ እና ሞቱ እየተገደለ ሳይሆን ሪቹዋል ነበረ ይሄኛው ፕሮሰስ እያለፈ ነው። ሃይስት ድግሪ አርገኗል የእኛ አባል ሆኗል ፍሪሜሰን ሆኗል እየተባለ ነው ማለት ነው። ሚስጥሩ ይሄ ነው። ይሄ ራፍም የተባለ ይሄኛው ካራክተር የመጣው የነሱን ፓጋን ይሄ እምነታቸው ለማስቀጠል ነው። የእምነታቸው ሴሬሞኒ ነበር፣ የኢኒሼሽን የፍሪሜሰን ኢኒሼሽን ነበር። ይሄ ነው የተፈጠረው። አክቹአሊ ተከናወነው ይሄን ይመስላል ስለዚህ ንቁ። ሁላችሁም አብዛኞቻችሁ በሚባል ደረጃ ተሸውዳችኋል፣ እና ብዙ ሰው ይህን ሲቀባበል እንደዚህ የሰውነ ኮመንት ሳይ በጣም እየተገረምኩ ነበር። እና ይሄ ነበር ፐርፐዙ። ይሄ ነው አንደኛው ምንድን ነው እንደዚህ አይነት ስፔሲፊክ የሆነ ሪስፖንስ ከሰው ትሪገር የማድረግ ነበረ። ይሄ ጀኔሬት ማክሲማም ኢሞሽናል ፊውል እና ይሄ ኢንሴኩሪቲዎች፣ ቴረር አታኮች በአለም ነው እነዚህ አይነት ኬሶች እየተፈጠሩ እንደሆነ የማሳየት እና የማሳመን ማለት እንደዚህ አይነት ስቴጅ ኢቨንቶች በማዛገች ከዛ በኋላ የዚህ ደግሞ እቅድ ምንድን ነው ኔክስት እነሱ ያሰቡት ኮንትሮል ጀስቲፊኬሽን እሱ አፕላይ እንዲደረግ ማለት ነው እና ነፃነታችሁን በሴኪሪቲ ስም በደህንነት ስም ትነጠቃላችሁ እንደዚህ አይነት ነገሮች እየተፈጠሩ ነው ስለዚህ ምንድን ነው የሚያስፈልገን ሞር ሴኪሪቲ ያስፈልገናል እሱም ደግሞ እነሱ ኦልሬዲ ቢልድ ያደረጉት ምንድን ነው ይሄ ኤአይ ኮንትሮል ሲስተም ማለት ነው ይሄ የኤአይ ል ሰርቪላንስ ሲስተም እሱ ወደ ተግባር እንዲሄድ ሰው ምንም አይነት ነፃነት እንዳይኖረው በየመንገዱ እንዳለ ባዮሜትሪክ አይዲያችሁ ሰውነታችሁ፣ ኤቭሪቲንግ እስካን እየተደረገ ትራክ ትደረጋላችሁ። ሁሉ ኢንፎርሜሽናችሁን ሰጣችሁ፣ በቁጥር ትለወጣላችሁ፣ የቁጥር ቁጥጥር ውስጥ ትገባላችሁ። አሁን እየመጣ ያለው እንግሊዞች እየተቃወሙ አይታችኋል። በዚህ ላይ ሌላ ሞር ቪዲዮ ሰራላችኋል፣ እንመጣበታለን። ዋናው አጀንዳው ይሄ ስለሆነ ማለት ነው። ሁለተኛው ምንድን ነው ይሄ ሜሶኒክ የሆነ ኢኒሺዬሽን ነበር። አሁን እንደተመለከታችሁት ኢኒሽት እየተደረገ ስርድ ዲግሪ ያደገ ነበር። ቻርሊ በዛ ማህበር ውስጥ አባል ሆኖ ነበር። በዛ በአንድ ድንጋይ ሁለት ወፍ እንደሚባለው እሱ እንደዚያ ያደረጉ ኢኒሽት ሆነ። ሴሬሞኒያቸውን እያደረጉ ነው። በዛ ላይ ደግሞ እንደዚህ አይነት ሰውን ዲሰፕሽን ፈጠሩ ማለት ነው። ሁለተኛ የተደረገው ፐርፐዙ ምን ነበር? ይሄኛው ነው። ሶስተኛውን ስንጠቀልለው ምን ይሆናል? ሞከሪ ነበር። ካያችሁ ድርጊቶቹን አርቲፊሻል፣ ልጆቹን በጣም እኮ ነው የሚያስቀው። እና እዛ ላይ የነበሩትን አክተሮችን አይታቸዋል፣ ፑር አክቲንግን የተመለከታችሁት፣ ይ ስቴጅ የሆነው የዳሙ ሲፈስ የነበሩትን የሲጂአይ ምልክቶች አይታችኋል አደለም? እነዚህ ሁሉ አንድ ላይ እንደዚህ እያደረጉ ሰውን እያሾፉ፣ በዚህ ደረጃ ሰውንም ይፈትኑታል። ገባችሁ? አሁን ከዚህ በኋላ የሚመ በጣም ትላልቅ ለማየት የሚከብዱ በጣም ብዙ ስቴጅ ኢቨንቶች አሉ። ሰው እንዴት ነው ይሄኛው ኔክስት የምናረገው እንዴት ነው ይቀበላል ላይቀበለው የሚሉ ይሄ ፈተና ነው፣ ይሄ ቴስት ነው። ከዚህ በኋላ ይሄ በዚህ ከተሸወዳችሁ ከዚህ በኋላ የሚመጡት ደግሞ ምንም አይነት ነገር እንት ማለት አችሉም፣ እና በጣም ብዙ ሰው ይስታል፣ ወደ ትራፕ ይገባል ማለት ነው። እነሱ ወደሚመሩት ወደ ፋይናል ሶሉሽን ብለው ወደሚሰጡት ነገር ወደ ቢስቱ ሲስተም እያስገቡን ነው ማለት ነው። ስለዚህ የተሸወዳችሁ ንቁ። ግድያም አልነበረም። ይሄ ሁሉ ትይንት ነበር እንደ ኢሪያና ከዚያ በፊትም የሰሯላችሁ ቪዲዮ እንደሷ ነበርና ይሄ ሁሉ ድራማ ነው። ንቁ።